እንደዚህ አየር ያጥራቸዋል። እሱ አሁን መውጫና መሄጃ የሚሄድበት ጥፍት ብሎታል። ስለዚህ ማድረግ ያለበት ለልዑል አስር ሚሊዮን ለዘላለም አስር ሚሊዮን ሰጥቶ ይህንን እንትን እንዲተዉት እሱ ደግሞ በለመደው ሌብነት ስራውን ሰዎችን እያሰቃየ እንዲሰራ ነበር የፈለገው ግን ጀግኖቻችን ደግሞ ለእንደዚህ አይነት ነገር አይደለም፣ አስር ሚሊየን እነሱ እኮ ሲጀመር በብር የሚደራደሩም አይደሉም። እሱ ምን አይነት እርካሽ ሰው እንደሆነ የሰውን ህይወት በብር እየገዛ ስለለመደ እነሱም እንግዲህ ይሽሉኛል ብሎ እንግዲህ ሰው መላክ እንግዲህ የእሱ ብርቁ አይደለም። እኔ እንደውም ፈርቼ ነበረ እነ ዘላለም ማነው ልውል ሲሄድ ወይኔ ወጥመድ እንዳይሆን። ግን ቤት ድረስ ባሄዱ እኔ ደስ ይለኛል። እውነት ቤት ጭራሽ መኖሪያ ቤት ድረስ ድፍረታቸው ራሱ። እንደዚህ አይነት ጠላት ቤት መሄድ ጥሩ አይደለም። ማናገር ካለበት ደግሞ የነሱ የራሳቸው ቢሮ አለ፣ መጥቶ ጉዳዩን መናገር እንጂ መዘላለም ወይም ልውል እንደዚህ ሲጠሩ ቤት መኖሪያ ቤት ድረስ ቢሄድ ሲሄዱ ለነሱ ጥሩ አይደለም። ቤት ውስጥ ምን አይነት ወጥመድ አዘጋጅተው እንደሚጠብቁ አይታወቅም። የሰው ልጅ ያው እንግዲህ እንደምታዩት፣ ሶሪ ትንሽ አሙኛል። ብዙ ጊዜ ሰውን አምናችሁ ሙሉ እንትናችሁን አምናችሁ ባትሄዱ፣ በተለይ ቤት ውስጥ እኔ ብዙም አላማረኝም። ያው ግን በመጨረሻም ሰውየው ተደብቆ ነበረ ልጁ እውነቱን ተናግሮ የትም አልነበረም። ሰውዬው ጓዳ ተደብቆ ነበር። እንግዲህ መስፍን የላከው ሰውዬ በመጨረሻም አግኝቶታል። ግን ጥንቃቄ ያስፈልጋችኋል። እነሱ የፈለገው ሰው ብዙ ቢሆን ከይሆን ነገር፣ ባለፈው እንደዚህ ተጎዳ አንድ ወንድማችን። ማነው የተጎዳው ወንድማችን? ተጎዳ። መስፍን ምንም አልሆነም፣ አመለጠ። ሳይሆን መጠንቀቅ ነው ያለባቸው። አሁን እነሱም የሆነ ነገር ከሆነ በኋላ ወይኔ ምናምን ከማለት ሳይሆን መጠንቀቅ አለባቸው፣ ለሚያደርጉት ስራ ሁሉ ያው እነሱ እውነተኛ እንትን ይዘው ስለሚራመዱ ምንም ነገር አይመጣም እያሉ እንትን ይላሉ። ግን እግዚአብሔር ይጠብቃችሁ፣ ከምንም በላይ እግዚአብሔር ይጠብቃችሁ። ከዛም ሲቀጥል እንግዲህ አሁን የመያዣው ቀን ስለደረሰ ሰውዬው በጣም የሚያደርገው ጥፍት ብሎታል። በሱ መፍረድም አትችሉም። መውጫም አቷል የሰላም አየር መተንፈስ አቅቶታል። በፈለገው አንድ ወዲ አንድ ወዲ እያለ የለመደውን ሁሉ ነገር ዝግጅት አርገውበታል በሩን። ለዛም ይመስለኛል አሁን ላይ መደራደር በብር እንትን ለማለት እነሱ የለመደች ጡጣ ሁልጊዜም ትሽምጠጣ እሱ የለመደው በሌላ ሰው ብር እየገዛ እንደዚህ የሰው ሕይወት እንዲያግቱ እንዲጠብቁ፣ እንዲያሰቃዩ ሲፈልጉ መርፌ እንዲወጉ ሲፈልጉ እሱን ነበር እና አሁንም ልክ እንደዛ ስለለመደ እነ ልውልም እንደዛ የሚታለሉ መስሎት ጭራሽ በብር ኧረ እንደው መች እንደሱ ጭንቅላቱ ተደፈነ። እሱ አንደኛውን ስለ ጭንቅላቱ ስለማይሰራ ነው የሰው ልጅ አፍኖ በሰው ንብረት በገዛ ንብረታቸው እንደዚህ የሚያሰቃየው። አሁን አብቅቶለታል። ሰውየው ሲጀምር አብቅቶለታል። እጁን መስጠት አለበት። በቃ አለሸነፍ ባይ ብሎ ነው እንጂ አብቅቶለታል። ይይዙታል። አንዴ ውጭ ሀገር ነው አንዴ የትም አልሄደም። ውጭ ሀገር አልሄደም። እዚሁ ኢትዮጵያ ውስጥ ነው፣ ደብረ ብርሃን የተባለው እውነት ሊሆን ይችላል። እዛ ሂደው ሳለ አላገኘውም፣ ግን እርግጠኛ ነኝ እዛ የሆነ ሰው እንትን ቢመድቡ ከአዲስ አበባ ከደብረታ ከደብረ ብርሃን የትም ከሁለት አንዱ ሊሆን ይችላል እንጂ ውጭ ሀገር ነው የሚሉት ውሸት ነው። ውጭ ሀገር አልሄደም። ውጭ ሀገር መሄድ አይችልም። የሚሄድበት ሙሉ ዶክመንት ስንት ቀን ሙሉ እንግዲህ ያ ዋና የተባለው የመስፍን ቀኝ እጅ የተባለው እሱ ታስሯል። እሱ ደግሞ ሙሉ ዶክመንቱን ሰጥቶት ነው የሄደው ሲሄድ። ስለዚህ መስፍን ወደ ውጭ ሀገር ሂዷል የሚሉት በውሸት ነው ወይ። የትም ሊሄድ አይችልም። እሱም የሚወጣበት ስላጣ ነው መውጫ ስላጣ ነው። እንደዚህ በብር እነሱን ለማታለል የሚሞክረው በብር የሚገዙ መስሎት ሕሊና የሌላቸው መስሎት። እነሱ ሲጀመር ጀግናዎች ናቸው በሰው ለሰው ነው የቆሙት እንጂ ብር የሱች እሱ ውስጥ ላብቶ ሰርቶ ያመጣው ይመስል፣ አስር እንትን አስር ሚሊ፣ አስር ሁለት ይላል በማንም የሰው ላብ ይሄማ ተይዞ መቀጣት አለበት። ፍርዱ ማግኘት አለበት። እንደዚህ እንደቀለደም አይቀርም እንዳለቀሱ የዛች ልጅም ባይታችኋል። እንግዲህ ተማሪ ከትምህርት ቤት ወስዶ በሴትነቷ ሲጫወትባት የነበረችው ልጅ እንግዲህ የእሷን እያያችሁ ነው። አሁንም እሷንም እያፈላለገ ነው። ግን እግዚአብሔር ይመስገን ዘላለም ደግሞ ለእሷ ቦታ አዘጋጅቶ እነሱ የማይደርሱበት ጥበቃ አድርጎላት ምናምን አሪፍ ቦታ ነው ያለችው። ግን አሁን ስላበቃለት ሰውየው ያዙኝ ልቀቁኝ እያለ ነው እንግዲህ እኔን አያደርገኝ ከተያዝ የእውነት በጣም በጣም በጣም አፍልቷል። በጣም አሁን ምን ይሰራል? ምናምን ምንድን ነው? ወጥ መድመዱ ማጥቀስ ድሮ ነበር እንጂ መጥኖ መደቆስ አላየ አገሬቶ። አይ መስፍን የተባለው ጉድ! አሁን ያዙ ልቀቁኝ ከምትል በዛ ሰዓት ሰውን ስታስጨንቅ በነበረበት ሰዓት ስታግድ፣ ስታስር በሴትነታቸው ስትጫወትበት የነበረው አሁን ላይ ደግሞ ትክክለኛ ሰው መስለህ አንተ የሰላም አየር እየተነፈስክ፣ እነሱ ግን በገዛ ንብረታቸው ቤት ተዘግቶባቸው ህሌና የሌለው አርመኔ ጨካኝ ጨቦ ህሌናውን ሽጦ የበላ እፍረት እንኳን የለውም። ደግሞ ምንም እፍረት የሚባል ነገር የለውም። ባለፈውም እንደዚህ በዚህ ሽምግልና ልኮ እነማሌ ሳይገኙ በፊት እንደዚህ ብር አቅርቦላቸው ነበረ። ታስታውሳላችሁ። ተወኝ ይሄን ልስጣችሁ እና ተወኝ ይላል። ሁል ጊዜም ሰው ይልካል። ያው አሁን ግን በአሁኑ ግን አብቅቶልሃል። ብየትመን መሄድ አትችልም። አንተ ራሱ ስላበቃለህ ስላየህ ነው አሁን አስር አምስት እያልክ መተንፈሻ ያጣኸው ማለት ነው። ስለዚህ ማንም ሰው የስራው ማግኘት አለበት መቅጣት አለብህ። ያንተ ደግሞ ቅጣት ሲባል እንደዚህ ዝም ብሎ ቅጣት አይደለም። በደም በደንብ በደንብ አርመኔ ጨከ ጨቦ የሰው ርራሄ የሌለው ገንዘብ ሲያሳድድ መጨረሻው ይሄ ውድቀት ሆኖ ቀርሄው እያየ ነው። ገንዘብ ገንዘብ የሚያሳድር ሰው መጨረሻው ይሄ ነው። በቃ የትም ሊያደርሰው አልቻለም። የእሱ ብር ሁለት ሚሊዮን ሶስት ሚሊዮን የሚለው ብር የትም የትም ሊያደርሰው አልቻለም። እነሱ ሲጀመር ዝልውል ዘላለም እውነትን ይዘው ስለሚራመዱ በየትኛውም ቦታም ሲሄዱ ሁልጊዜም እውነት ስለምታሸንፍ እነሱ በሀቅ ማፈሪያ፣ የሰው ማፈሪያ አሁን አብቅቶልሃል። በቃ አሁን እጅህን መስጠት አለብህ። ያንተ እስካሁን ድረስ ቤታቸው እየሄድ እያንኳኳ ንብረታቸውን በሴትነታቸው ስንት ሴቶች እንደተጫወትባቸው የዚህ ሁሉ ሰው መቀጣጫ፣ የዚህ ሁሉ ፍትህ ማግኘት አለባቸው። ሰው በሀገሩ እንደዚህ መስቀየት የለበት። ሰው በሰው ሀገር ተከብሮ ነው የሚኖረው። እውነት ሰርተሽ ስንትሽን አስከብሮች ነው ይህኛ ግን በሀገራቸው ላይ እንደዚህ እየተጫወቱባቸው በገዛ ንብረታቸው። አረ እንደ እውነት ሴትዮዋ እኮ ብላለች፣ የገዛ ሚስቱ እሱን የሚዳኝ ዳኛ የለም መንግስት የለም። እሱን እዛም ይሄዳል ጉቦ ስለሚከፍል በቃ ይተውታል፣ ያልፋል። ማንም ሰው እሱን ሊይዘው አይችልም። ስራውን እኮ ያውቃሉ። ግን ቢያዝም ቢጠቆምበት፣ ራሱ ያው ገዘብ ካለሽ የሆነ ነገር በሆነ በሆነ እዛ በውስጥ ሰው ካለሽ ምንም። አሁን ላይ ደግሞ ብዙም እንትን አይደለም። ሀገራችን ላይ በራሱ ችግር ነው። ብቻ እግዚአብሔር አምላክ ይሆናል። አንድ ጊዜ ከሰው እጅ አትግቢ እንጂ እንትን ያስጥለኛል፣ እንትና እንዲሆናል በጣም ከባድ ነው። እውነት እግዚአብሔር ይሁነን፣ እግዚአብሔር ይጠብቀን። ጥሎ ማይጥለው አምላክ እሱ ብቻ ይጠ የመጨረሻው ቀን ነው መስፍን። ደህና አሁን መናዘዝ ካለብህ በደንብ መናዘዝ አለብህ። እስካሁን ድረስ ላሰቃየሃቸው ሰዎች፣ እስካሁን ለተጫወትባቸው እያንዳንዱ መቀጣት አለበት። እያንዳንዱ እያንዳንዱ ለማንኛውም ጋይዝ የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ቪዲዮ ስገቡ ላይክ ያደረጋችሁ ጀምሮ እስካሁን አብራችሁ ለቆያችሁት ወንድሞች ከልብ ከልብ ነው የማመሰግነው። ሰላም እና ፍቅር ትመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ላይክ ያደረጋችሁ ጀምሩ፣ ጋይዝ ቪዲዮ ላይክ አድርጉ፣ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ለማንኛውም ሰላማችሁ ብዙ ይብዛልኝ። እንወዳችኋለን። ባይ ባይ።